የብፁህ አቡነ በርናባስ ያልተጠበቀው ምላሽ። ብፁህ አቡነ በርናባስ ጌታችን መድኃኒታችን ኢየሱስ ክርስቶስ አማላጅ ነው በማለት ያስተማሩትን ትምህርት የሚቃረንና እኔ ያስተማርኩት ትምህርት የተሳሳተ አረዳድ በምእመኑ ዘንድ እንዲደርስ ሆኗል የሚል ሀሳብ ያለው መልእክታቸውን አስተላለፉ። ታላቅ ውዝግብን የፈጠረው የብፁሕ አቡነ ገብርኤል ድርጊት ብፁህ አቡነ ገብርኤል የቀኖና ጥሰት አድርገው ከበዓታቸው መውጣታቸው ተሰማ። ታዲያ በዚህ ድርጊታቸው ህዝበ ምእመኑ ያልተጠበቀ ምላሽ እየሰጠ ይገኛል። ቅድስት ቤተክርስቲያናችን በጭንቅ ጊዜ ደረሰ ታላቅ የምስራች የቅድስት ቤተ ክርስቲያናችን ወደ ሀገር እንዳይገቡ ታግደው የነበሩ ብፁዓን አባቶች ሊመለሱ እንደሆነና እግዳቸው እንደተነሳ ተሰምቷል። ክቡራትና ክቡራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ? እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። ወደ መረጃችን እንለፍ ሰው ከሰሞኑ በቅዱስ ሲኖዶስ እስከተወሰኑ ውሳኔዎች መካከል የሶስት ብፁሃን አባቶች አስተምሮ ማለትም የብፁ አቡነ ፊልጶስ፣ የብፁ አቡነ ገብርኤልና የብፁ አቡነ በርናባስ ትምህርት ምርመራ እንዲደረግባቸው እንደተወሰነ ይታወሳል። በዚህም መሰረት ብጹህ አቡነ በርናባስ በነገረ ክርስቶስ አስተምሮ ኢየሱስ ክርስቶስ አማላጅ ነው በማለት ያስተማሩትን ትምህርት ተከትሎ ይህ አስተምሮ በሊቃውንቱ ምርመራ እየተደረገበት ይገኛል። ነገር ግን ብፁነታቸው ከብራት በፊት በአንድ የማህበራዊ ሚዲያ ባደረጉት ቃለ መጠይቅ ላይ ስለ ኢየሱስ ክርስቶስ አማላጅነት አብራርተው ምላሽ ሰጥተውበታል። እንዲሁም ይህ ምላሻቸው ታዲያ ኢየሱስ ክርስቶስ አማላጅ ነው በማለት ያስተማሩት ትምህርታቸውን በእጅጉ የሚቃረን ሀሳብ የያዘ መልእክት ሆኗል። ብፁነታቸው እንደገለጹትም ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በነገረ ድህነት ወይም ዓለምን ለማዳን በከፈለው ዋጋ ወይም በዛ ሂደት ውስጥ ብቻ ነው ምልጃ የፈጸመው። ማለትም ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋን ሲለብስ ሰው ሲሆን በምድር ስለኛ ብዙ ማልዷል። ወይም ዳግማዊ አዳም ነውና ሊቀ ካህናት እያለን ጌታችንን እንጠራለን። የካህናቱ ግብር ደግሞ መስዋዕቱን እያቀረቡ አምላክ ይቅር እንዲለን መለመን ነው። ጌታችንም ልክ እንዲሁ እንደ ሊቀ ካህናቱ ሊቀ ካህን ነውና መስዋዕቱ ራሱ፣ መስዋዕት አቅራቢው ራሱ፣ መስዋዕቱንም ተቀባይ እራሱ ሆኖ እንደ መስዋዕት አቅራቢ እንደ ሊቀ ካህናቱ እየለመነ መስዋዕቱን አቅርቦ ተቀብሎታል። ይህ ግን አንዴ በነገረ ድነት በዕለተ አርብ በቀራኒው የተደረገ ማማለድ ነውና ይህ እስከ ዘለዓለም የሚቀጥል ነው። ከዛ በኋላ ግን ጌታችን የድህነት ስራውን ጨርሶ በአርባኛው ቀን ካረገ በኋላ ግን አያማልድም ወይም አይለምንልንም በማለት በነገረ ክርስቶስ ወይም ጌታችን መድኃኒታችን ኢየሱስ ክርስቶስ አማላጅ ነው በማለት የሰጡትን ትምህርት በእጅጉ በተቃረነ መልኩ ይህንን ሀሳባቸውን አብራርተው አቅርበዋል። ብፁዕነታቸውም ይህን ሀሳባቸውን ሲያብራሩ የዮሐንስ ወንጌል ምዕራፍ 17ን በመግለጥ ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ አባቶች ሰዓቱ ደርሷል ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸውም ሁሉ የዘላለም ህይወት ይሰጣቸው ዘንድ ልጅህን አክብረው የሚለውን በዮሐንስ ወንጌል ምዕራፍ 17 ከቁጥር አንድ ላይ የተቀመጠውን ኃይለ ቃል አንስተው ብፁዕነታቸው ሀሳባቸውን ገልጸው አብራርተዋል። በሌላ መረጃ ብፁዕ አቡነ ገብርኤል በቅዱስ ሲኖዶስ በእመቤታችን ወይም በነገረ ማርያም ዙሪያ ባስተማሩት ትምህርት የተነሳ ከበአታቸው እንዳይወጡ እግድ እንደተጣለባቸው የሚታወስ ነው። በዚህ መሰረት እንግዲህ ብፁዕነታቸው ከበአታቸው ወይም ከጠቅላይ ቤተ ክህነት ቅጥር ግቢ ሳይወጡ ቆይተው ነበር። ነገር ግን ከትላንት በስቲያ ብፁህ አቡነ ገብርኤል የቅዱስ ሲኖዶሱን ሕግና ትዕዛዝ በመጣስ ወደ አምቦ መድሃን ያለም ቤተ ክርስቲያን እንዳቀኑ ተሰምቶ ነበር። ግንቦት አራት ቀን 2010 ዓ ም ግንባታው የተጀመረው ደብረ መንክራት ቤተሳይድ መድሃን ያለም ና በአታ ለማርያም ፋሪስ አምቦ ካቴድራል ግንባታ ተጠናቆ ተመርቋል። ግንባታ ተጠናቆ ለምረቃ መድረሱን ተከትሎ ነበር ብፁነታቸው ወደ ስፍራ ያቀኑት። ነገር ግን ብፁነታቸው በዚህ መሀል ከቀናት በፊት በቅዱስ ሲኖዶስ ተላልፎባቸው የነበረው ውሳኔ እንደ ጣሱ ታውቋል። በዚህም የተነሳ በህዝበ ምዕመኑ ዘንድ የብፁነታቸው ከበዓታቸው መውጣት ብዙ ውዝግቦችን አስነስቷል። እውን ለስርዓተ ቤተ ክርስቲያንና ለቅዱስ ሲኖዶስ ሳይታዘዙ የአባቶቹን መመሪያ ሳያከብሩ እግዚአብሔርን አገለግላለሁ ማለት ምንድን ነው? ህገ ቤተ ክርስቲያን እየፈረሰ ህንፃ ቤተ ክርስቲያንን ማስመረቁ እቅሙ ምኑ ላይ ነው በማለት የተለያዩ ሀሳቦች ከህዝበ ምዕመኑ ዘንድ እየተሰነዘረ ይገኛል። በተለያዩ የማህበራዊ ሚዲያዎችና ገጾች ላይም እኚህን የመሰሉ ጽሁፎች እየተጻፉና እየተለጠፉ ይገኛል። ታዲያ በዚህ መሰረት እስካሁን ድረስ ከቅዱስ ሲኖዶስ ወይም ከቋሚ ሲኖዶስ በብፁነታቸው ድርጊት ላይ ወይም ብፁነታቸው በጣሱት የቀኖና ድርጊት ላይ ምንም የተባለ ነገር የለም። ህዝበ ምእመኑ ግን የብፁዕነታቸውን ድርጊት ከመቃወም አላረፈም። ከቅዱስ ሲኖዶሱ የተሰማ ታላቅ ምስራች ለቅድስተ ቤተ ክርስቲያናችን። ከአመታት በፊት ወደ ኢትዮጵያ እንዳይገቡ ታግደው የነበሩ የኢትዮጵያ ኦርቶዶክስ ተዋህዶ ቅድስተ ቤተ ክርስቲያን የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ጴጥሮስ ወደ ሀገር እንዲገቡ እንደተፈቀደላቸው ተሰምቷል። ከአንድ አመት በላይ ይፋዊ ባልሆነ ሁኔታ ወደ ሀገር መግባት ተከልክለው የቆዩት ብጹሕ አቡነ ጴጥሮስን ጨምሮ ሌሎች ሁለት የቤተ ክርስቲያኗ አባቶች ላይ ተጥሎ የነበረው እገዳ መነሳቱን የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ባወጣው መግለጫ አሳውቆናል። የቅድስት ቤተ ክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ የሆኑት ብጹሕ አቡነ ጴጥሮስ ባለፈው አመት ለቤተ ክርስቲያኗ ስራ ከተጓዙበት አሜሪካ ጥሪ በ28 2016 ዓ ም ይፋዊ ባልሆነ ሁኔታ ነበር። ማንነቱ ባልተገለጸ የመንግስት አካል ከቦሌ አየር ማረፊያ እንዲወጡ እንዳይወጡ ተከልክለው ወደ መጡበት መመለሳቸው ወደ መጡበት እንዲመለሱ የተደረገው በወቅቱ ከየትኛውም የመንግስት አካል ስለ አቡኑ ወደ ሀገር እንዳይገቡ መከልከል የተሰጠ መግለጫ ባይኖርም ቤተ ክርስቲያኗ ግን ብፁህ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ መሆናቸውን ተከትሎ ከግምት በማስገባት ወደ ሀገር እንዲገቡ ፍቃድ እንዲሰጣቸው ለመንግስት ጥሪ አቅርባ እንደነበር የሚታወስ ነው። ብፁህ አቡነ ጴጥሮስም ወደ አሜሪካ ከተመለሱ በኋላም ከሀገር ስለመኮብለላቸው ሀሰተኛ መረጃዎች በማህበራዊ ሚዲያዎች ላይ በስፋት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 የመንግስት ኮሚኒኬሽን ጽሕፈት ቤት አርብ ምሽት ባወጣው መግለጫ ላይም ብፁዕ አቡነ ጴጥሮስን ጨምሮ ከዚህ በፊት ወደ ሀገር መግባት ሳይችሉ ስለመቅረታቸው ብዙም ሳይናገሩ የነበሩትን ሁለት የቤተ ክርስቲያን አባቶች ጨምሮ በጥቅሉ ሶስት አባቶች ወደ ሀገር እንዲገቡ እግዳቸውም እንደተነሳ ተናግሯል። መግለጫው የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያን ቅዱስ ሲኖዶስ መንግስት ነገሩን በሆደ ሰፊነት እንዲመለከት በጠ በተጠየቀው መሰረት ሶስቱ አባቶች ወደ ሀገር እንዲገቡ መፍቀዱን አመልክቷል። የቤተ ክርስቲያኑ አባቶችም ወደ ሀገር እንዳይገቡ ምክንያት የሆነ ጉዳይ በግልጽ ምን እንደሆነ ባይጠቀስም ባልጠቀሰው መግለጫ ላይ ብፁዕ አቡነ ጴጥሮስ ዶክተር፣ ብፁዕ አቡነ ቴዎፍሎስ ዶክተርና ብፁዕ አቡነ ያዕቆብ ወደ ሀገር እንዲገቡ መፍቀዱንም ገልጿል። ብፁዕነታቸው ብጹህ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክና አካባቢው ሀገረ ስብከት ሊቀጳጳስ ሲሆኑ ብጹህ አቡነ ቴዎፍሎስ ደግሞ የሰሜን ካሊፎርኒያ ኔቫዳ፣ አሪዞናና ሀገረ ስብከት ሊቀጳጳስ ሲሆኑ እንዲሁም ብጹህ አቡነ ያዕቆብ የዩናይትድ ኪንግደም፣ አይርላንድና የሩቅ ምስራቅ አህጉረ ስብከት ሊቀጳጳስ ናቸው። የመንግስት ኮሚኒኬሽን ጽህፈት ቤት በግልጽ ሶስቱ አባቶች ላይ ወደ ሀገር እንዳይገቡ እገዳ ተጥሎ ስለመቆየቱም ሆነ አሁን ስለመነሳቱ ያለው ነገር ባይኖርም የቅዱስ ሲኖዶስ አባላት የሆኑት ጳጳሳቱ በሲኖዶሱ ስብሰባ ለመገኘት እንዲችሉ ከመንግስት የሚጠበቀውን ሁሉ እንደሚያደርግ ገልጿል። መንግስት አገራዊ ተቋማትን ለማጠናከር ቁርጠኛ አቋም እንዳለው የገለጸው መግለጫው አንዳንድ ወገኖች በፈጠሩ ችግር የተነሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያናችን ሲኖዶስ ጉባኤ ለመሳተፍ ላልቻሉ ሶስቱ አባቶች ሁኔታዎች መመቻቸታቸውን አስታውቋል። አክሎም መንግስት ለኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያን ክርስቲያን ድጋፍ ሲሰጥ መቆየቱንና ይህም እንደሚቀጥል ጠቅሶ አንዳንድ አካላት ችግሮችን ፈጥረው የነበረ ቢሆንም እንኳን መንግስት ለቤተ ክርስቲያኗና ለመላው አንዳንድ አካላት ችግሮችን ጥረው የነበረ ቢሆንም እንኳን መንግስት ለቤተ ክርስቲያኗና ለህዝበ ምእመኑ ሲል በሆደ ሰፊነት ለማለፍ ወስኗል ብለዋል። ከጠቅላይ ሚኒስትር ከጠቅላይ ሚኒስትሩ አብይ አህመድ አስተዳደር ወደ ስልጣን መምጣት በኋላ መንግስት ከቤተ ክርስቲያኗ ጋር የነበረውን ግንኙነት በከፍተኛ ደረጃ ተሻሽሎ የቆየ ሲሆን በቅድስት ቤተ ክርስቲያኗ አባቶች መካከል የተፈጠረው መከፋፈል ተከትሎ ግንኙነቶች ተበላሽተው የቆዩ ቢሆንም አሁን ግን ያንን ለመቅረፍ መንግስት እንደሚሰራ እንዲሁም ቅድስት ቤተ ክርስቲያንም ይህንኑ እንደምታደርግ መግለጫው ገልጧል። በዚህም መሰረት ለሲኖዶሱ የስብሰባ ጥሪም እስከ ትላንትና ድረስ ማለትም እስከ ሰኞ ተጽፎ እንደሚደርሳቸው የመረጃ ምንጮቻችን አድርሰውናል ስለ ብፁህ አቡነ ሉቃስ ግን ምንም የተወሰነ ነገር አለመኖሩንና እስካሁን በሲኖዶሱ ምዕላተ ጉባኤ ላይ እንዲሳተፉ ደብዳቤም እንዳልደረሳቸው የመረጃ ምንጮች እየገለጹ ይገኛል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስላል። ታዲያ እርሶ መረጃችንን ላይክ እና ሼር እንዲሁም ሰብስክራይብ እያደረጉ የቻናላችን ቤተሰብ ይሁኑ እያልን የዛሬውን መረጃችንን በዚሁ አበቃን። ሰናይ ጊዜ ለእናንተ ተመኘን።